በሞዴል ቀነኒ አዱኛ ሞት ምክንያት አርቲስት ቬሮኒካ ፍርድ ቤት ቀርባለች። አርቲስት ሳሚዳን የተናገረው ነገር አለ። ተጠርጣሪው አንዱ አለም በትላንትና ዕለት ለአራተኛ ጊዜ ፍርድ ቤት ቀርቧል። የእጮኛ አንዱ አለም ጎሳ ጠበቃ ከቀነኒ ዳሪ ውስጥ ያገኘሁት መረጃ አለኝ ብሏል። እነዚህ ጉዳዮች ዝርዝር መረጃዎች አሉን፣ እንከታተል። በቅድሚያ ግን ለቤቱ አዲስ ሆናችሁ፣ ቤቱን ሰብስክራይብ እንዲሁም በአስተያየት መስጫው ቦታ አስተያየታችሁን እንድታስቀምጡና ቀጣይ እንደዚህ አይነት ቪዲዮ እንዲደርሳችሁ ደውል ምልክቱን ማብራቱ እንዳረሱ እያልኩኝ ወደ ቪዲዮ የሚገባ ይሆን። አንዱ ዓለም ለአራተኛ ጊዜ በቀረበው ችሎት የዋስትና መፍቱን ተከለከለ። ለተጨማሪ ቀጠሮ ሚያዝያ ዘጠኝ ቀር ተለዋጭ ቀጠሮን ተሰጥቷል። የአንዱ ዓለም ጠበቃ በተደጋጋሚ የዋስ መፍት የጠየቀ ቢሆንም የተጠረጠረበት ጉዳይ ግድያ በመሆኑ ሊፈቀድለት አልቻለም። ነገር ግን ጠበቃው ደንበኛዬ መስረጃ እንዲሰበሰብበት የተሰጠው ቀጠሮ በቂ ነው ፖሊስ ግን እስካሁን ምንም አይነት ማስረጃም ሆነ መረጃ ማቅረብ አልቻለም፣ በማለት የተከራከረ ቢሆንም ግን የፍርድ ቤቱን ሐሳብ ማስቀየር አልቻለም። ነገር ግን ፍርድ ቤቱ አቃቤ ሕግን ያለፉት 12 ቀን በተሰጠው ቀጠሮ ምን ምን እንደሰሩ የጠየቀ ሲሆን አቃቤ ሕግም ከፖሊስ የተቀበለውን የምርመራ ውጤትን ዘርዝሯል። ምርመራ ሂደቱን እንዲህ ሲል ዘርዝሯል። ፖሊስ ባለፈው በተሰጠው 12 ቀን ውስጥ በጉዳዩ የጠረጠሯቸውን አሥራ አምስት ሰዎችን እንደመረመራቸውና ከፎረንሲክ ምርመራ ውጤት ጋር በቀጣይ ቀጠሮ እንደሚያቀርብም ተናግሯል። የአንዱ ዓለም ጠበቃ በመኖሪያ ቤታቸው በፈተሽኩት ጊዜ ያገኘው ካለው ማስታወሻ ደብተር ውስጥ ቀነኒ በጣም ብዙ ጊዜ ራሷን ለማጥፋት መድኃኒት ትወስድ እንደነበረ የሚጠቅም ጽሑፍ እንዳገኘም ለፍርድ ቤቱ አስረድቷል። ፖሊስም የሞቷን ምክንያት ለማወቅ የሚቀረኝ የሐክሞች ምርመራ ውጤት ብቻ ነው፣ የሚቀረኝ ያንን በቶሎ እንዳላደርግ ዶክተሮች ከሀገር ውጭ መሆናቸው ለምርመራ ችግር እንደሆነበትም ገልጿል። የሆነ ሆነና የአንዱ ዓለም ቀጠሮ ከሁለት አካል ክርክር መሃል ሆኖ የቀሩትን ምርመራዎችን እንዲያጠናቅቁ የ12 ቀን ተጨማሪ ቀጠሮ በመሰጠት የሐክምም የሰው መስረጃ እንዲያዘጋጁ አስጠንቅቆ ለሚያዝያ 9 2017 ቀጠሮ ሰጥቷል። ወደ ቀጣዩ ጉዳይ ስናመራ አርቲስት ቬሮኒካ አደነ በቀነኒ ጉዳይ ያለችው እንደሚቀጥለው ይቀርባል። አንዳንድ ሰዎችን ምነው ባላወኳቸው ብዬ እመኛለሁ። ቀነንያንም ምነው ባላወኳት፣ ምነው ባላዩዋት፣ ምነው ባላወኳት ያማል በማለት በኢንስታግራም የለጠፈችውን ፖስት ተከትሎ ብዙዎቹ ቬሮኒካ ለምስክርነት ፍርድ ቤት ቀርባለች በማለት እየተወራ ያለው ጉዳይ የውሸት መሆኑ ተረጋግጧል። በመጨረሻም መጨረሻ ጉዳያችን የሚሆነው ድምፃዊ ሳሚዳን ነው። ሳሚዳንም በይፋዊ ገጽ በአካል የማላውቃት ቀነኒ ግን በሀሳብ እየተመላለሰች ያስቸገረችን ቀነኒ ምን ሆና ይሁን ምን ገጥሟት ይሁን እያልኩኝ ያብሰለስላሉ ብቻ እኛ ምንም ማድረግ አንችልም፣ ፈጣሪ ይግባበት በማለት ሐሳቡን ገልጿል። ፍርድ ቤቱን ዋነኛ አጨቃጫቂ ጉዳይ የሆነው የማስታወሻው ጉዳይ ነው። ብዙ የህግ ባለሙያዎችንም እያከራከረ ይገኛል። እሱም ምንድን ነው ካለን ማስታወሻው እንዴት ጠበቃው እጅ ገባ? የእሷ መሆኑስ ምን ያህል እርግጠኛ እንሆናለን? እስከ ዛሬስ ማስታወሻው እየት ነበር የሚል ነው። ምክንያቱም እስከዛሬ ለአራት ጊዜ ቀጠሮ በቀረበበት እሳትም አንድም ጊዜ በቀነኒ ዳሪ ወይንም ማስታወሻ ውስጥ የተጻፉ መልዕክቶች እንዳሉ ጠበቃው ለፍርድ ቤቱ ማስረዳት አልቻለም። በትላንትናው ቀጠሮ ግን ከቀነኒ ዳሪ ያገኘሁት ንገዳለን እሱም በተደጋጋሚ ቀነኒ ራሷን ለመጥፋት የሚገል መርዝ ወይንም መድኃኒት እየተጠቀመች ነበር የሚል የተጠቀመች ነበር የሚል ማስረጃ ያቀረበ ቢሆንም ፍርድ ቤቱ በቀጣይነት እንመለከታለን በማለት አልፏል። የተወደዳችሁ ውድ የጃሾ ቤተሰቦች ቻናሉን ላይክ ካላደረጋችሁ ላይክ፣ ለቤቱ ደግሞ አዲስ ከሆናችሁ ቤቱን ሰብስክረን፣ እንዲሁም ሀሳብ አስተያየታችሁንና ጥቆማችሁን በኮመንት እንደዚህ አይነት መረጃ እንዲደርሳችሁ ደግሞ ደውል ምልክቷን አብሮ እያልኩኝ የምሰናበታችሁ ይሆናል ይህ